መከላከያ ውስጥ ያለው ኃይልም ከፋኖ ጋር መቀናጀት መጀመሩ ምልክቶች እየታዩ ነው። ይሄ ነው ይሄ ነው ብዬ አልናገርም። ይመሯቸዋል፣ ሰልችቷቸዋል። ማንም ይክበ ወሎቹን ድል እያየው ነው። በጎንደር እንግዲህ ዛሬ በጎንደርም በጎጃምም በሸዋም በወሎም ያሉትን ኔትወርኮች እና እንደገና ደግሞ ያሉትን ወፎቼ የመወያየት የመነጋገር እድል ገጥሞኝ ነበር። ከጎንደር የሚሰማ ሰሞኑን የሚሰሙ ብዙ ደስታዎች እንዳሉ ሰምቻለሁ። እንዲህ ነው ብዬ መናገር አልችልም። ከወፎቼ ደግሞ የሰሟቸው አሉ። ጎንደር ራስ ደጀን ባልሄድም ጮቄ ተመልሼ ግን፣ ጎንደር ውስጥ ትንሽ፣ አፋድ ውስጥ ትንሽ የመጎተት ባህል ሊያራምዱ የሚፈልጉ አውቃቸው፣ ከዚያ ስማቸውን ያነሷቸው አካላት በቁጥር ሁለት የሆኑ ነው። ሶስተኛው ግን ደመራ ወደ ወደቀበት መውደቅ የሚፈልግ በራሱ መወሰን የማይችል ሰው ለጎንደር አፋድ ለአጼ መነው ለበላይ ዘለቀ ጦሮች ውስጥ ፈተና ጉልበት ያለው ፈታኝ አይደለም። ነገር ግን ጎንደሮች ማስተካከል ይችሉታል ብላለው። ካልሆነ እንግዲህ ያው ወደ ራስ ደጀን ተራራ መሄድ ነው። ደብረ ሃሌሉያ ቅዱስ ያሬን ተራራ ላይ ሆኖ እዛ ያለውን መሰሪ መሰሪ የፖለቲካው ቅማንት የትግሬ ቢቃላ ሆኖ የአማራውን የጎንደር አማራን ትግል የጎንደር አማራ የስልጣን እርከን ውስጥ ተቀምጠው የሚጎትቱትን ሰዎች ያለ ምህረት ያለ ርኅራሄ ጉሮሮ ለጉሮሮ መተናነቅ ነው ማለት ነው። መተናነቅ ያስፈልጋል ማለት ነው። ጎንደር ያለው አፋጭ ሙሉ ለሙሉ ፈርሷል። የቀረው ተሾመ ነበር። ተሾመ ወንድሞቼን አልወጋም፣ ከዚህም ከዚህም አልሆንም በማለት ገለልተኛ እንደሆነ ሰምቻለሁ። ሰለሞን አጣና ወደ መከላከያ ገብቷል የሚል ወሬ ሰምቻለሁ። ደረጀ የት እንደማይታወቅ ሰምቻለሁ። ነገር ግን የአፋድ ጦር የአፋድ ጦር የጎንደር ያለው የበላይ ዘለቀ የአፋድ ጦር ሰፊውን ግዛት እንደተቆጣጠረ በጎንደር ያለው የአፋድ እንትን እንደደበዘዘና እንደተዳከመ ሰምቻለሁ። ሰሞኑን የሚጠበቁ ነገሮች አሉ። እነሱን እንግዲህ ስመለስባቸው በደንብ አድርጌ እመጣለሁ ማለት ነው። ስመለስባቸው በደንብ አድርጌ እመጣለሁ። ያንን አብረን የምናየው ይሆናል። ወሎ ያለው መጀመሪያም ተናግር ያለው ተናግረም ትክክለኛ መስመር ላይ ያለው ወሎ ነው ብያለሁ። የወሎ ትክክለኛ መስመር ላይ መኖሩን ደግሞ አስመስክሯል። ገና ነው፣ ገና ነው፣ ገና ነው። ጎጃም ያለው ኃይል ወሎ ለመርዳት መጥቶ ነበረ። ዛሬ ሰምቻለሁ በወፎቼ በኩል እና የመጣው ጦር መካነ ሰላም ላይ አግዞ ተመልሷል። ተመለስ ተብሎ ወደ መጣበት ተመልሷል። የኮሎኔል ፋንታሁኑ አባው ጦር ከሰማኒያ ፐርሰንቱ በላይ ወደ ብሬ ወዳጆ ገብቷል። እንግዲህ ሁለተኛው ዙር ሲመጣ እነ ሃባው ከነ ምሬ ጋር ተቀላቅለው ወሎም ልክ እንደ ጎጃም አንድ ወጥ ይሆናል፣ ጎንደርም አንድ ወጥ ሆኖ ይሆናል ተብሎ ይጠበቃል። ሸዋ ያለው የነ እስክንድር ቡድን በነመከታው መከታው በኩል ያለው እሱ አዲስ ድርጅት እያቋቋሙ እንደሆነ ከውጭ ያለው ክንፍ ሌላ አዲስ ቡድን እያቋቋሙ እንዳሉ ሰምተናል። ግን የሶስቱ መጠንከርና ሸዋ ያለው ጦር ድምፁን አጥፍቶ መስራቱ እጅግ ተደምሜበታለሁ። ከሸዋ ከሁለት ሶስት ሰው አካላት ጋር ይቀረኛል ንግግሩ፣ ምናልባት አሁን ከጨረስኩ በኋላ ወይ ነገ የሚቻል ከሆነ አወራቸዋለሁ። ብዙ ሪፖርት ያልተቀበልኩት ከሸዋ ነው። ግን ደስ የሚሉ ነገሮች አሉ የወሎ ድልና የወሎ እንቅስቃሴ በከሚሴ የመስቀል በዓል ደመራ በዓል በደንብ እንዲከበር አድርጓል። እንኳን ካፊር ነው አሰላም ሌኩ ያለኝ ብለው አሌኩም አሰላም እማይሉት የነበሩት የደመራ ዕለት መጥተው ወደ ሀያ ሺህ ብር፣ ሰላሳ ሺህ ብር ወደ መስጠት ደርሰዋል። ሰላምታማ ብዝተዋል። እንግዲህ በዚህ ዘመን የሚያስከብረው ኃይል ነው። ሌላ ነገር ኃይል ገንዘብ ነው የሚያስከብረው። ይህን ደግሞ አማራ በደንብ እየሰራበት መሆኑን ያሳያል። ብዙ ሰዎች ለምን አይፈጥንም ይላሉ። መሳሳቡ እንዳለ ሆኖ ግን አማራ እየገነባ ያለው ጦር እየገነባ ያለው ኃይል የሚገርም ነው። ደርሶኛል። የሚገርም ሰራዊት የኢትዮጵያ መከላከያ ሰራዊትን ሊተካ የሚችል ኃይል ነው እየተገነባ ያለው። አሁን እንኳን በዚህ በሰሜን ጦርነት ላይ ያደረጉት ቀላል ነገር፣ መከላከያ ውስጥ ያለው ኃይልም ከፋኖ ጋር መቀናጀት መጀመሩ ምልክቶች እየታዩ ነው። ይሄ ነው ይሄ ነው ብዬ አልናገርም። ይመሯቸዋል፣ ሰልችቷቸዋል። ስለዚህ ፋኖ ሊጎሎ የሚፋኖን አይተውታል፣ ኃይሉን አይተውታል። ተራ ሽፍታ አይደለም፣ ተራ ወንበዴ አይደለም። ኮሎኔሎች፣ ጀነራሎች የተቀላቀሉት እና ፍጹም ወታደራዊ ዲሲፕሊን ይዞ እየሰለጠን ያለ ኃይል መሆኑን ተመልክተዋል። ስለዚህ ሽፍታ እንደማገዝ ሳይሆን አንድ ራሱን የቻለ ተቋም እንደማገዝ በማሰብ እየሄዱ ነ ያሉት። ምናልባትም በቅርቡ ግዙፍ ነገር ትሰማላችሁ። ራሱ በሰሜን ያለ ወይም በምዕራብ ያለ አላቅም እንግዲህ ከአንዱ ቦታ ያለ የመከላከያ እዝ ከፋኖ ጋር ሊሰራ ያቀደውን አብራችሁ ትሰማላችሁ ማለት ይሄ በዚሁ የሚቀጥል አይደለም። ስለዚህ የሚመጣው ድሮን የሚመጣው ኃይል የሚመታው ንጹሐንን ስለሆነ ጤና ጣቢያዎችን ስለሆነ፣ ይሄ ደግሞ በመከላከያው ኃይል ላይ ጥያቄ ይሄ ደግሞ በመከላከያው ኃይል ላይ ጥያቄ እያስነሳ ነው። ለምን እንዴት፣ እስከ መቼ የሚል ነገር አምጥቷል። በቀደም የተደረጉት የጀነራሎቹ ስብሰባ አብይ አህመድ የሰደባቸው ስድብ አጥንታቸው ድረስ ዘልቆ ገብቶ የሚንገበገቡ አሉ። ጀንበሯ እየጠለቀች ነው። ግን ትዕግስት ይፈልጋል፣ ጽናት ይፈልጋል። ይሄዳል መሀል ላይ ያለው ጎጃም ያለው ደንቃራ፣ ጎጃም ያለው ስንክል፣ ጎጃም ያለው ነውረኛ ኃይል እንቅፋት ባይሆን እና አንድነቱ ቢመጣ ከዚህም በላይ ይሰፋ ነበር። ግን ጎጃም ያለውን የአገው ሸንጎ የሚባለው ፀረ አማራ ፀረ ኦርቶዶክስ ኃይል እና ብአዴን ኢዜማ እና ሌሎች ርዝራዦች ወጥረው ስለያዙት ሊላወስ አልቻለም። እሱ እንትን ነው። ሌላ ሐሚድ፣ ሌላ ስሞታዎችም እየመጡ ነው። ማሳሰቢያ፣ አሁንም ለጎንደር፣ ለወሎ እና ለሸዋ ኃይሎች የሚያደርጉትን ወታደራዊ ዝግጅት ማርሸት ባይሰማው አስረስ ባይሰማው ብዬ ነግራችኋለሁ። አስረት ሰማው ማለት በነ ባዬ በኩል በነ ባዬ ደስታ ና በነ ግርማ አየለ በኩል ያሰድባል ያስወጣል እንትና ሰማ ማለት ደግሞ አስቀድሞ ለመከላከያ ኢንፎርሜሽን ይሰጣል ማለት መካነ ሰላም ላይ የተደረገው ምንደዛ መካነ ሰላም ላይ የታቀደው እቅድ ከባድ ነበር ግን ማርሻት አስቀድሞ ጻፈ ይሄ ማለት ኮድ ነው ፍኖተ ሰላም ላይ ሰርቶታል። ሌሎችን ቦታ ሰርቶታል። የጦሩን እቅድ ይዝና ማርሻት አስቀድሞ ፌስቡኩ ላይ ይጽፋል። ይጽፋል ገና ምንም ሳይሆን ድል አድርገናል፣ እንደዚህ አድርገናል ምናምን ሲል መከላከያው ኮዱን ያውቃል። ይወጣ ይወጣና እነዚህ ሰተት ብለው ሲገቡ እነዛ ቦታ ይዘው ይመቷቸዋል ማለት ነው። ስለዚህ የወሎው ኃይል የጎንደሩ ኃይል እና የሸዋው ኃይል በተቻለ መጠን በተቻለ መጠን የጦር እቅዳቸውን ለ አሁን ባለው ሁኔታ ሌሎቹ እንግዲህ ምንም ከሌ ከሌ ማለት አችልም በተለይ ግን የማርሸትና አስረስ ቡድን ባይሰም ብዬ ይመርጣለሁ ማለት ነው ምክንያቱም ያንን ይዞ ደግሞ የውጭ ሚዲያዎችን ተመልከቱ እነ መሳይ መኮንን እነ ደረጀ አብቶወልድ እነ ሌሎቹም የኢዜማ የግንቦት ሰባት ኃይሎች ልክ አማራን የሚደግፉ በመምሰል የሚያደርጉትን ማየት መመርመር ያስፈልጋል እነሱን ነገሮች ስታዩቸው ታገኟቸዋላችሁ ማለት ነው በደንብ ታገኟቸዋላችሁ፣ በደንብ ታገኟቸኋላችሁ። እና ይሄ እንትን እንዲወሰድበት አላችሁ። ግን እስኪ አሉ እንደ ሰው አለ ማወቅ አለብን፣ ማክበር አለብን፣ ማክበር አለብን። እራስህ ወንጀልህን እየቀረጽክ ከዛ በኋላ ታሰርኩ ምናምን የለም። ስትታሰር ደግሞ ለሃይማኖትን የታሰርከው አሚን ብለህ ዋጋ መቀበል አለብን።